ምሩ እንዴት ናት? አሁን እንዴት ናት? በጣም ደህና ናት። ሁላችሁም ገብታችሁ እንዳታጨናነቃት፣ አንዳንድ እያገባችሁ አዋሩት። እሺ፣ በጣም ደህና ናት። እኔ ደህና ነኝ፣ አታስብሽ። በዛው ምትቀር መስሎኝ ነበር እንዴ? እኔን ምስኪኑን ከርታቷን ባለቤትሽን ለማንጠለሽ ነው? በዛው ምትቀር ጨነቀኝ እኮ። እኔ ልጨነቅልሽ ምሩ። አንተ ነው የማስጨነቁ አይደል? በቃ ምንም ነገር አትበይኝ። አሁን እረፍት አድርጌሽ መተኛት አለብሽ። እኔ ደህና ነኝ፣ አታስብሽ። ሰላም፣ ሰላም ውድና የተከበራችሁ የፍርት ዩትዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በክርስቶስ ብዝት ትርፍ ይበልልኝ። እንግዲህ ዛሬ በጽናት ድራማ ከች ብያሉ ማለት ነው። ጽናት ድራማ ክፍል ሰባ ስድስት ደርሰናል። ሁላችሁም እንደምትወዱት ተስፋ አደርጋለሁ። ይህን ቪዲዮ የምትመለከቱ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እንዲሁም ደግሞ አስተያየታችሁን ኮመንት ላይ እንድታስቀምጡልኝ በትህትና ጠይቃሉ ማለት ነው። አብራችሁኝ ተከታተሉ። እንግዲህ ምሩ በጠና ታማ፣ ያው ሆስፒታል ትገኛለች ማለት ነው። በጣም በጣም በሚያሳዝን ሁኔታ ሁላችሁ ሁሉም በጣም ተጨንቀዋል። በጣም ነው እየተጨነቁ ያሉት። እንግዲህ እንደምታዩት እዚህ ጋር ደግሞ እንግዲህ እስኪ አንድ ሰው ለማውራት እፈልጋለሁ እያለች ትገኛለች። ዶክተሯ ማለት ነው እንግዲህ ያው ክብሮሜ ገብቷል። ምን እንደሚባል ደግሞ አብረን የምናየው ይሆናል ማለት ነው እዚህ ጋር ያው ሰኒና ጽናት እንዴት ነው ሆንሽ እያሉ እየጠየቋት ይገኛሉ ማለት ነው። በጣም ነው የምታሳዝነው። ምሩዬ፣ የኔ ቆንጆ፣ አታልቅሽ፣ አይዞሽ። እግዚአብሔር አምላክ እሱ ምሕረቱን ይልክልሻል ማለት ነው። አይዞና አይዞን። ራስ በምታጨናንቂበት ሰዓት ነው እና የምትታመሚው። አትጨነቂ፣ ግን ደግሞ እንደዚህ ጭሳማ ከሚሆኑበት ቦታዎች ደግሞ መራቅ እንዳለብሽ እኔ እህትሽ እነግርሻለሁ። አብራችሁኝ ተከታተሉ ቤተሰብ። አሁን ስለ ራስሽ ብቻ አስብ፣ የሚሩ ሌላውን ተይው። አዎ በቃ ተይኝ ትንሽ ረፍታችና በኋላ እናወራለን፣ ግን ቃላችሁን አደራ። እንግዲህ እዚ ጋ ማለት ነው። ክብሮሜ ገብቷል ታስታውሱ ከሆነ ቅዱሴ ማለት ነው። ቅዱሴ እነ ኪራ ቤት ሂዶ ቡና ሲጠጣ እጣን አጭሳለታለች ማለት ነው። ጽናት በዛን ሰዓት ነው ይህች ልጅ ራሱ ያፈናት ማለት ነው። የሚገርማችሁ ነገር እና ከጭስ ቦታ እራቁ ይባላል። እንደዚህ ጭስ ቦታ ከሰላማ ቦታ የልብ ኬዝ ያለበት ሰው በሙሉ ጭሳማ ቦታ መቅረብ እንደሌለበት ነው ዶክተሮቹም የሚናገሩት። ስቲል እኛ ራሱ እንደዚህ ከእንደዚህ አይነት ነገሮች ራሱ መራቅ አለብን ማለት ነው። እና ቅዱሴ ራሱ በጣም ተናደደ ደነገጠ፣ ማለት ነው። በጣም ነው የተናደደው ማለት እንደዚህ እንዴት አደርጋለሁኝ እያለ በጣም ራሱን እየወቀሰ ነው ያለው ቅዱሴ ማለት ነው። ምክንያቱም ይሄም ልጅ ራሱ ምንም የሚያውቀውም ትዝም ራሱ አላለውም አላገናዘበውም እና በእንደዚህ አይነት መልኩ ያው እንግዲህ በሱ ምክንያት በእኔ ምክንያት ነው። እኔ በቃ የተፈጠርኩት ሰውን ለመግደል ነው ወይ የተፈጠርኩት እያለ እራሱን በጣም እየጸጸተው የራሱን እየወቀሰ ይገኛል ማለት ነው። ቤተሰቦችን ራሱኔ የገደልኳቸው ራሴ ነኝ። እንዴት በቃ እኔ የተፈጠርኩት በቃ ሰውን ለማስደሰት ሳይሆን ለመግደል ነው እያለ በጣም እራሱን እየወቀሰ ይገኛል ማለት ነው። በጣም ነው እኔ እያሳዘነኝ ግን ግን ግን ግን ግን ግን ግን ከዛ ሁሉ ሰው እኔ ራሱ ገና ድራማውን እያየት እንዳለ ራሴ በቃ ታወቀኝ ማለት ነው ምን እንዳታወቀኝ ታውቃላችሁ የደም አይነት ሲባል በቃ ቅዱሴ ኦ እንደሆነ እርግጠኛ ነበርኩኝ ያ ማለት ምንድን ነው እዚህ ጋ ስታውስ ሁሉም ሰው የለም ሁለተኛ ደግሞ ለሱ ስልክ ኪራ ደውሎለታል በእርግጥ ስልክ ያው አይመልስም ማለት ነው ያው እሱም በቃ ብቸኝነት ይሻለኛል፣ በቃ ሂጅም አልጠይቅም ራሴ እንደዛህ አድርጌ ለምን ሂጅ ጠይቃታለሁ ብሎ ከዛን ሰዓት ጀምሮ ቅዱሴ ወደ ሆስፒታል አልሄድም ማለት ነው። በጣም በጣም ተጨናንቀዋል። ግን ክብሮሜ አስተዋይ ቅዱስን ለማገኘት ተቀጣጠረ። ቅዱሴን ያው አገኘው ማለት ነው። በጣም ደስ የሚለው ነገር ማለት ነው። ይቅርታ አይደለም እኔ ነኝ ዶክተር። ዶክተር እኔም በሆነ እኮ ሰጣታለሁ፣ ግን ደግሞ ደም ታይ ከእሷ ጋር እንደ አይነት አይደለም። ቆይ እዚህ እናንተ ጋር የለም? በጣም አዝናለሁ። እንደዚህ አይነት የደም አይነት ሆስፒታላችን ላይ የለም። እናንተም የምትችሉትን አድርጉ፣ በሰዎችም አስፈልጉ። እኛም የምንችለው እናደርጋለን። ዶክተር፣ እባክሽ፣ እባክሽ፣ እባክሽ ልለምንሽ። የምትፈልጉት ያህል ገንዘብ መክፈል ይችላሉ። ምሩዬም ብቻ አድብኝ፣ እንዳትሞትብኝ እባክሽ። የህክምና ስራ እኮ በገንዘብ የተቋቋመ አይደለም። እኛ የምንችለው እናደርጋለን። እናንተ የምትችሉ ታሪኩ፣ በቻላችሁት መጠን ደግሞ ተረጋጉ። እንግዲህ አንዳንድ ሰው ሰዎች ሁሉን ነገር ከብር ከገንዘብ ጋራ የሚያያይዙ ሰዎች አሉ ማለት ነው እና ያው ዶክተርም ቢሆን ራሱ እያያችሁ ነው፣ የምታዩት ነገር ነው። በገንዘብ እንደዚህ ከአንዳንዱ ዶክተር ስግብግቡ ዶክተር በገንዘብ ይታለላል ማለት ነው እንግዲህ እያየች ነው ያለችውን ብላ የመለሰችላቸውን አይታችኋል ማለት ነው። በጣም በጣም ጎበዝ ዶክተር ነች። ትቀጥልበት፣ በድራማም ሳይሆን እውነታዊ ነገር ትቀጥልበት ማለት ነው። እና እንግዲህ ሁላችሁም በገንዘብ ምንም የሚደረግ ነገር የለም። እቃ ልትገዙበት ልትችሉ ትችላላችሁ፣ እቃ ማለት ነው። እቃ ልንገዛበት እንችላለን እንጂ ሌላ ነገር ምንም ነገር አይገዛልንም። እና ሁሉን ነገር ከገንዘብ ጋር ባና ያይዞ ከገንዘብ ጋር ባና ናካካ ደስ ይላል ብዬ ራሴን አምናለሁ ማለት ነው። እና እንግዲህ ስልክ እየደወሉ ይገኛሉ። ሁሉም አለይደል ውስጥ ይፈራ። አይዞሽ አሁን ጠንከር ብለን ምን ማድረግ እንዳለብን ማሰብ ያለብን ጊዜ ነው። እንደ የደም ታይፖ ከኔ ጋር ቢመሳሰል ኖሩ አንዴ አይደለም አስሬ ራሱ በሰጣት አይቆጨኝም ነበር። ችግር ሲፈጠር ለችግሩ መፍትሄ ፈላጊ ነው መሆን ያለብሽ እንጂ አስጨናቂ መሆን የለብሽም። እሺ፣ አመሰግናለሁ። በቃ አሁን ላይ እስከ መቼ ነው የምረጋጋው? ንገሪኝ እስከ መቼ ነው የምረጋጋው? ሚስቴ እኮ ናት ውስጥ ያለችው ልትሞትብኝ እኮ ነው? እንግዲህ እስከ ዛሬ ድረስ ብዙ ሰው ሲመክር የነበረ ሰው ነበረና አሁን ላይ ግን በጣም ተናዶ። በጣም ተናደው ማለት ነው። ስሜታዊ ስትሆኑ ራሳችሁን ግን እንትን ማለት አለባችሁ ማለት መቆጣጠር አለባችሁ ራሳችሁን ማለት ነው። ስለዚህ ከሁሉ ነገር በቃ ቁጥብ መሆን አለብን ብዬ አምናለሁ። ምክንያቱም ናሆሜ እዝጋ ያለው ምንድን ነው፣ የራሴንም ደም ቢሆን ዶክተሮች እስከሆኑ ድረስ የራሴንም ደም ቢሆን ይቀምሙት ብሎ ነው እየሮጠ ያለው ማለት ነው። ና በጣም ነው የገረመኝ። ስቄ ያለው እውነት ነው የሚናገር ማለት ነው ማለት ይሄ ደም ማለት ወጥ አይደለም፣ ወጥ አይደለም እና ወጥ አሁን እንደዚህ ለማጣፈጥ ስትሉ ቅመም ትቀምማላችሁ አይደለ? እና እንደዛ ነው እሱ በቃ እያደረገ ያለው ማለት ነው። እና በጣም ነው እየሳኩት ማለት ነው ሁሉም ሰው እንዲታመም፣ ማንም ማንም ሰው እንዲታመም እንዲሞት አንፈልግም። ይሄ ደግሞ ያው በቃ ፈጣሪ የሰጠው ነው የሰጣት ነገር ነው። እና ይህንን ነገር ደግሞ ፈጣሪ እሱ ምህረቱን ይላክላት። ቅዱሴ ቴንክዩ ሶ ማች፣ በጣም ነው ቅዱሴን በዝጋ፣ በጣም ደስ ያለኝ ማለት ነው። ምክንያቱም በቃ ደም መስጠት በጣም ደስ ብሎኛል። ፊትም ጠርጥር ያለውኝ በቃ ቅዱሴ በቃ ቅዱሴ ይሰጣታል እያልኩ ነበረ ና የእሱ ደም እንደሚያድናት መቶ ፐርሰንት እርግጠኛ ነበርኩ። ያው አሁንም ደግሞ ራሱ ተሳክቷል ማለት ነው። ነው በለ እንደዛ ብዬ ራሴን በዋሽም እውነቱ ግን አፍጥቶ ተገልጧል። ግን ደግሞ በምክት እንደዚህ መሆኑ ቢያሳዝን ነገሮች ሰላ ላይ የደባ ልመጠይቃ አለበት እሱ ድፍረት ቢኖረኝማ ቤተሰቦችን በቀበርኩ ነበረ እንዴት ማለት? እሱን ተውና ለማንኛውም አሁን ምሩ እንዴት ነች? ሆ ቅዱስ ለዋሽ አልፈልግም። ምሩ ሰላም አይደለችም። ሁ ደም ያስፈልግልሻል ተብላለች። ነሷም ይሁን ደም ደግሞ እስካሁን ድረስ እየፈለግን ነው። ላ ጊዜ እኔ እኮ ለየትኛውም ሰው ደም መስጠት ያንተ የደም አይነት ሆነው እንዴ? አሁ እንዴት? አልነገርኳችሁ እንዴ? ኬላ በተደጋጋሚ ደ ደወለልህ ስልክህን አላነሳህም። ልህን ነው ለነገሩቱ እኔ ለሰው የመዳ ምክንያቱ እንጂ ሌላ ሰው ሊሆን ግን አንተ ደግሞ ኪራለኝ ሰታናል ይኸውልህ፣ ትሰማኛለህ ኪሩቤል ቀና አስተሳሰብ ያለው ሰው ስለሆነ ነው። ቆይ ለስንት ሰዎች ምትመክር ጠንካራ ሰው አልነበርክ እንዴ? ከምን የው ደከምክ? እንደዚህ አመስለኝም እኮ ነገርኩ እኮ በቃ ተወኝ። ቆይ ምሮ አመችው በጣኑ ነው ስለሆነ ነው አይደለም። ጥፋተኛ ነኝ ብላ አሰብከው? ጥፋተኛ ብቻ ሳለው ወንጀለኛም ጭምር ነኝ። ግን እኮ ደግሞ የምትክስበት እድል ይሄ ነው። ይኸውልህ፣ ክብሮም እኔ ስቀርባችሁ ችግር ጓዙን ጠቅልሎ ነው እናንተ የሚመጣው አትሳሳት ወቀሳውንም ምኑንም እንደርስበታለን። እባክህ ቅዱስ፣ አሁን ግን ለምሩ እንደርስላት። አታስጨንቀኝ እኔ ይህን ማድረግ አልችልም። እንግዲያውስ ምሩን በእጣኑ ምክንያት ሳይሆን አሁን እንደገደልክ አትወቀው። ምን እጅግ በጣም ነው። ማንሰ እግዚአብሔር ይስጥ። ኧረ አያሳስብም አባት